ታላቁ አሌክሳንደር የጥንታዊ ግሪክ ማክዶ መንግስት ንጉስ ነበረ። በ1936 አክለ በ20 አመታቸው የአባቱን ፊሊፕስን ዳግማዊ ዙፋን ገዙና አብዛኛውን የግዛት ዘመናቸውን በምዕራብ እስያ፣ በመካከለኛው እስያ እንዲሁም በደቡብ እስያና በግብፅ ረጅም ወታደራዊ ዘመቻ አድርገዋል። በ30 አመቱ ከግሪክ እስከ ሰሜን ምዕራብ ህንድ ድረስ በታሪክ ውስጥ ካሉት ታላላቅ ግዛቶች ውስጥ አንዱ ፈጥሯል። በጦርነት አልተሸነፈም እና በታሪክ ከታላላቅና በጣም ስኬታማ የጦር አዛዦች አንዱን የሆነ በሰፊው ይታሰባል። እስከንድር እስከ 16 ዓመቱ ድረስ በአርስቶትል ትምህርት ቤት ተምሯል። በ1935 ከክርስቶስ ልደት በፊት በመኪዶኒያ ላይ ንጉሰናውን ከተቀበለ በኋላ በባልካን አገሮች ላይ ዘመቻ አደረገ። ከዚያም እንግዲህ በባልካን ሀገሮች ላይ ባደረገው ወረራና ጦርነቶች ውስጥ እንግዲህ አሸናፊ የሆነው የባልካን አገሮችን ተቆጣጠር ማለት ነው። እንግዲህ ንጉስ አሌክሳንደር ከዛ በኋላ እስከንድር የቁርቁስን ሊግ መራና ስልጣኑን ተጠቅሞ ፋርስን ወይም ደግሞ የአፍሯን ኢራንን በወረረበት ጊዜ በሁሉም ግሩፖች ላይ መሪ እንደድርጎ በአባቱ የታሰበውን የፓን ሄሚንግ ፕሮጀክት እንደገና አስጀመረ። በ1934 አክለብ የካሜሩ ደ ፋርስ ግዛት የወረኑና ለ10 ዓመታት የዘለቀ የተካሄ ዘመቻዎች ጦርነ ዘመቻዎች ማድረግ ጀመረ። በታናሹ እስያ እንግዲህ ድል ከተቀዳጀ በኋላ በእስከንድር የእስያን ጋወጋሚሊያን የተባለትን ግዛት ገዙ ጨምሮ ወሳይኝ በሆነ ጦርነቶች የካሚኑን ዴሲን ፋረስ ወይም የአሁኑ ኢራን ዋና ዋና ከተሞች ተቆጣጠረ። በመቀጠልም ዳሪያስ ሰንሳዊ ገልብጦ የካሚኑን ግዛትን ሙሉ በሙሉ ድል አደረጋት ማለት ነው። በሰዓቱ ዳራያስ የሚባለው እንግዲህ የኢራን ንጉሥ ነበር ማለት ነው። እና እሱም ከስልጣን ካፈገደ ከገረሰሰ በኋላ እሱ ራሱ ኢራንን ተቆጣጠረ ማለት ነው። ከፋርስ ውድቀት በኋላ የመቄዶንያ ኢምፓየር በኢንዱስትሪያል ባህር እና በኢንዱስትሪ ወንዝ መካከል ሰፊ የሆነ ግዛት ነበረው። አሌክሳንደር በ1926 ዓክልበ እና በ1926 ዓክልበ ህንድን ወረረ። በጥንታዊ ህንድ የፕንቻብ ንጉስ በኃይል ሊስተበር ጦርነት ላይ ትልቅ ዝራዝ መዝግቧል። በቤቱ ናፍቆት የነበረውን የጭፍጨፋ ምክንያት በማድረግ ነው። እንግዲህ ይህን ተቋጠሩ። በመጨረሻም ወደ ቢያንስ ወንዝ ተመለሰና በኋላም በአስራ ጤና ሶጥ አክልብ በባቢሎን ግዛቱን ዋና ከተማ እንድትሆን ባደረጋት ባቢሎን ማለት ነው። የእስከንደር ሞት ተጨማሪ ተካታይ የታቅሩ ወታደራዊ የነጋዴ ዘመቻዎችን ከግሪክ ወረራ በኋላ ማድረግ ችሏል ማለት ነው። እንግዲህ በሚቀጥለው ፕሮግራሜ ደግሞ የንጉስ አሌክሳንደር ያደረጋቸውን አስር የጦርነት ሜዳዎችን ይዤ እቀርባለሁ። እስከዛ ድረስ እንግዲህ ፕሮግራሜ ከተመቻችሁ ዩቱብ ቻናሉ ላይ ሼርና ሰብስክራይብ ማድረግ አትርሱ። ባይ ባይ።